አሰብ የኢትዮጵያ የሆነበት ታሪክ የተወሰኑ አመታት ብቻ ነው አሰብ የቀይ ባህር አፋሮች ኔቲቭ ላንድ ነው ፖርቹጊዞች ሲያስተዳድሩ ነበረ 52 አመት ጣሊያን አስተዳደረች 10 ዓመት እንግሊዝ አሳደረች አስተዳደረች ከዛም በኋላ ሱልጣን አፋር ሱልታነት እና አህመድ ቢን ናቸው ሲያስተዳድሩ የነበሩ። እንደ ኢቭን ኮንሲደሪት አሰ ላይክ የአሳ መጥመጃ ሳይት። ጣሊያኖች ደግሞ የከሰል የመርከብ ከሰል እንትን ማድረጊያ ነበረ። ሚሽነሪዎች ናቸው እነ ጁሴፔ የሚባሉት መጥተው በዛ በኩል የጣሊያን እንትን ኮንትራት ወስዶ ማድረግ የጀመረው ኢትዮጵያ መጠቀም የጀመረችው 1952 ኮንፌዴሬሽን ሲመጣ እና በደርግ ጊዜ ነው። ሶ የኔ ነው ብለው ብልጽግና የሚሰራውን ትርክት አልደግፍም። ይገባኛል የሚለውን እደግፋለሁ። ማግኘት አለብን የሚለው ማግኘት የሚመጣው ደግሞ በምንድን ነው? የሩቶን አንገት በማሻሸት ምናምን ሳይሆን ጥሩ ዲፕሎማሲ ኢስት አፍሪካ ላይ ተሰርቶ፣ ዩ ካን ጉግል ኢት ኤንድ ሲ ዘይላ ፖርት ከአሰብ ይቀርበናል። እኔ የዛሬ ስምንት ዓመት አሰብን እጄ አይቼዋለሁ። ዶንት ኢቨን ሃቭ ዶኪንግ ስቴሽን መርከብ ዶክ የምታደርግበት ስቴሽን የለውም። የሚገርምህ ነገር ለሳክስ ካልሆነ በቀር ሶ፣ አንድ በል እዛ ጋ ፖይንት ያዝልኝ። ሁለተኛ በአግሪመንቱ መሰረት ቲፒኤልኤፍ ነው የሰጠው የሚለውን ክስም አልቀበልም። በውጫሌ ትሪቲ ምኒልክ ነው ፈርሞ የሰጠው መጀመሪያ የሚቀጥለው ኃይለ ስላሴ በጉልበት ሊመልስ አደረገ። ደርግም ሶ ብሌም ስናደርግ፣ ዛሬ ብልጽግና ውስጥ ያለው ኦህደድም ከቲፔለፍ ጋር ፈርሟል። የአማራ ብሄርተኛ ሆኖ ያለውም የቢሃደኑም ፈርሟል። ቲፔለፍን ለብቻ ነጥለን የምንመታበት የለም። ስለዚህ ናሬቲቮቹ ላይ እኔ አልስማማ። ዲዘርቪያ ታረጋለች ኢትዮጵያ ላይ እስማማለሁ። አንድ በሌለኝ ሌለኛው ሪዘን ላንሳለሁ። ሶማሊያ ስንት ሺህ ማይል ነው ኮስታል አክሰስ ያላት? አሰብ ኤርትራ ራሷ ሁለት ፖርት አሏት። ኢንተርናል ፕሮብሌም ካለህና የውስጥ ችግር ካለህ እንደ ሶማሊያ የፓይሬቶች መናፈጫ ነው የምትሆነው እንጂ የምታገኘው ጥቅም የለም። ስለዚህ እኔ ስለ ወደቡም ስለ አሰብም ስለሌላውም ከማንሳታችን በፊት ኢትዮጵያ ውስጥ ያለው የፖለቲካ ችግር መፍትሄ ማግኘት አለ ሱዌዝ ካናልን ማግኘት እንችላለን የውስጥ ችግር ከተፈታ ስለዚህ ቻድ አለ ካሜሩኖች አሉ ወስተርን ብዙ ሰንትራል አፍሪካ ሀገሮች አሉ ናቫል ቤዝ አላቸው ኦሽን እንትን ኢንዲያን ላይ ስለዚህ ኢትዮጵያ ሀያል ሆና አሁን ኤዩዎች መጥቶ ሬድ ሲ ላይ ናቫል ቤዝ አላቸው፣ አሜሪካኖች አላቸው፣ የዩሮፒያን አላቸው። በተለይ እነዚህ ፓይሬቶች ሶማሊያ ላይ ከበዙ ጀምሮ ናቫል ቤዝ አላቸው። ኢትዮጵያ የናቫል ቤዝን ማምጣት ትችላለች። ስለዚህ ያን ልታረግ የምትችለው ደግሞ አያል ስትሆን ነው፣ ጉልበት ሲኖር ነው። ኢትዮጵያ ጉልበት የሚኖራት ደግሞ የውስጥ ችግሯን ስትፈታ ነው። ሶ እኔ በዚህ ዲፍረንስ አለኝ እንደ አንድ ኦሮሞ ብሄርተኛ ከሌሎችም ጋር ከብልጽግናም ጋር ለዚህ ነው ቁማር ያልኩ እኔ። ካርታ ስትጫወት የምቃወምበት ቦታ ንቃወማለሁ። ለዚህ እኮ ነው። ግን አሁን ለምሳሌ አባይን ገደቡ አደንቃቸዋለሁ። እኔ አልቃወምም፣ ይዞት አይሄድም ብልጽግና እና አባይን ሲገድብ ደግሞ ብልጽግና አይደለም የገደበው። ሲፒልፍ ግን ይዞ ሊሄድ ይችላል። በቲፒኤልፍ ላይ እኔ ሪዘርቭ አለኝ። ሄሎ ቲፒኤልፍ ላይ እኔ ዮዳብ ሪዘርቭ አለኝ። ቲፒኤልፍ ላይ አንድ ቲፒኤልፍ ከትናንት የተጫነበትን መሞሪ መቀየር መቻል አለበት። እንደ ትናንቱ ቆለጥ እያሰረ ጣርሙስ ቆለጥ ላይ እያሰረ ውህድድና ቢያድልን እየፈጠረ ነው መምራት የሚፈልገው ጀሌ ፈልጎ ነው ፕሮክሲ ዋር የሚፈልገው። ቲፒኤልኤፍ ከትግራይ ህዝብ መነጠል መቻል አለበት። የትግራይ ህዝብ ኢንተረስትና ቲፒኤልኤፍ መነጠል መቻል አለባቸው። ሶ በአንድ በኩል ብሔራዊ እንትን መያዝ ረገድ ላይ እንትን ሼፕ የምታረጋቸው አለ፣ ግን እንደ መሪ ቃል እንደ መሪያችን ነው ብሎ እንደሚነሱት ቲቤለፍም የሚደገፍ አይዲዮሎጂ ሞመንትን የለው ብልጽግና የሚደገፍ አይዲዮሎጂ አለው። ለምሳሌ አንተ አሁን ለምን ነው በነገራችን ላይ ይሄ ያልከው ነገር ትክክል ነው። ለምን ነው ገብተህ ግን ይሄን ሐሳብ መስጠትና መቃወም ያልፈለክበት ምክንያት ለቁማረ ስለማይመች ነው። የት ገብተህ የት ገብተህ ስትል? አይ ሰሞኑን ያው ደንበኛ ቤት ቴዲያዋሳ ቤት እንግዲህ እንደ መሰለህ እኔ ቴዲ ሐዋሳ ቤት የምገባው ሶሉሽን ይሆናል የሚል ሀሳብ ስለነበረኝ ነው። አሁን ሶሉሽን የሚያወራ የለም። ሰው ድርጅቱንና የሚያምነውን መሪ ዲፌንድ ለማድረግ ነው የሚገባው። ለእኔ ግን እኔ እኔ ሕዝቤን ነው ዲፌንድ የማደርገው እንጂ መሪ ነገ ይመጣል ይሄዳል። ድርጅት አይዲዮሎጂውን ይቀይራል። ኢህአደግ እኮ። ወያኔ እኮ መጀመሪያ ምን ነበረች? ወያኔ ዋን ወያኔ ቱ ነበረች አይደል እንዴ? ከዛ አናሎጉ ዲጂታል ሆነ። ከዛ ብአዴን ኢህአዴግን፣ ኦህዴድ ኦዴፓ እየሆነ መጣ። አሁን ብልጽግናውን አለ ዘሰም ሳንቲም። አንድ ሳንቲም ሁለት ገጽታ ነው። ድርጅት ይቀየራል፣ መሪም ይቀየራል። ህዝብ ነው የማይቀየረው። እኔ ህዝብ ለህዝብ ግንኙነቶች እንዲሰፉ የፖለቲካ አረዳዳችንን ከህዝባችን እይታ እንኳን አድርገን እንረዳዳለን በሚል ነበር። ሁሉም ቦታ እየገባው የማወራው ግን አሁን ምናመጡ ሰው ብሔሩን፣ ድርጅቱን፣ መሪውን ብቻ ዲፌንድ ያደርጋል እንጂ ስለ ህዝቡ ምንም አያወራ። የህዝብ ጥቅም ነው መቅደም ያለብን። ገባ ሶ በዛ ረገድ ልዩነት ስላለኝ፣ ራጂ በጣም ትክክል እኮ ነው። ግን ምን መሰለህ ሶሉሽን ኦሪየንትን ለመሆን አንድ ኮንቲ መጣ። ጋይ ስታፕ ታፕ አርጉ ታፕ ታፕ ኮርፒሊንክ አርጉ። የኛውንም እንዳይዘጉብኝ ያነኛውን ለአምስቱ ቀን ዘግተውብኛል። እኔ ባይ ዘ ዌይ አይ ቢሊቭ ኢን ኤን ሶሉሽን ኦሪየንትድ መሆን። ግን ሶሉሽን ለማምጣት በቁማር አይደለም፣ በውሸት አይደለም። ተረዳኝ። አሁን ለምሳሌ እኔ ብዙ ጊዜ ግራ የሚገባኝ ራጂ፣ አሁን አንተ የምታራምደው ፖለቲካ ይገባኛል። የእኔ ነው ብለ የምታስበውን ነገር ስትናገር እረዳለው። የምስማማው የማለስማማው ነገር ሊኖር ይችላል ግልጽ የሆነ አቋም ይዞ መምጣት ተገቢ ነው። ሰሉሽን ከተፈለገ ማለት ነው። ተረዳኝ። እንግዲህ የሚገለባበጥ የሚገለባ ዛሬ ኦነግ ነገ ብልጽግና፣ ዛሬ ኦሮሞማ ነገ ኢትዮጵ ኢትዮጵ ፒ እያሉ ሲገለባበጡ ራሱ ለሚከተላቸው ሰው በቃ እነዚህ ሰዎች ነው እንትን የጎደላቸው ላለ ምንድነው የሚባለው? አላፊነት የጎደለው የሆነ ኮንትሮል ኦፖዚሽን የሆኑ ሌላ አጀንዳ ያላቸው ወይ ለገንዘብ ለመስራት ለመፈመስ ኬያስ ኤጀንት ካልሆኑ በስተቀር አሁን አንተ አቋም አለ የማይለወጥ የማይገለባበት ፖለቲካ ለምታስበው ነገር መቼ መናገር እንዳለብህ፣ መቼ መቃወም እንዳለብህ ታውቃለህ እራስህ። ግን ደግሞ ለሚመለክ ለተክመልክ ለተመልካቾቹና ለሚያዳምጡ ለምትታገልለት ማህበረሰብ ኮንፊውዝ የሚያደርግ መሰረታዊ ነገር ሼክ እያደረክ እየለወወጥክ የምትመጣ ከሆነ ሰሉሽን ልናመጣ አንችልም። ሰሉሽን ለማምጣት ኤግዛክትሊ ያ ሃብ ቱ ኖ ወር ራጂ ብሊቭስ ገባ ሂ ዋንትስ እና ያ አንድ ዩ ሃብ ቱ ኖ ወር አይ ዋንት ወር አይ ብሊቭ ራይ ካለ፣ በለዚያ ተወያይተን ተነጋግረን ሰሉሽን ልናመጣ አንችልም። ቢኮስ ስትሄድ እዚህ ጋር ያወራው እዚህ ጋር ያቀረብከው እዚህ ጋር የተወያየበት መስፈርትና መሰረት የሚለይ ከሆነ ሌላ ቦታ ስትሄድ ጨዋታ ነው የተያዘው ማለት ነው። ለዚህ ነው እኔ ግራ አይገባኝ። አሁን ብዙ ካንተ ጋር አብረው ዩ ኖው ኢትዮጵያ አረብ ኦሮሚያ ሲሉ የነበሩ ሰዎች ዛሬ መጥተው ደግሞ አይ ኢትዮጵያ ኢትዮጵያ እያሉ ሲመጡ እውነት ያ ሐሳብ፣ እውነት እውነት ሰው ልጅ ነው እንዴት መሰለህ እዮዳ፣ እሱን እኮ አጨብጭበህ ነበር መቀበል የነበረብህ። ዩ ሲ ዲስ ኢዝ ዘ ፕሮብለም። አንድ የሆነ በጣም አንድሪው ብቻ የሚባል አንተ ስለምታነብ ነው የምነግርህ አንድሪ ቡቻ የሚባል ይሄ ከሲአይኤ የወጣው ልጅ ኤፍቢአይ የነበረው እና በጣም ሲአይኤ ውስጥ የሚሰጥ ኮርስ ኃይለኛው አለ፣ ፐርሰፕሽን እና ፐርስፔክቲቭ ነው አለ። ሰው የራሱ ፐርሰፕሽን አለው፣ ግን የሚያዋጣን ፐርስፐክቲቭ ነው። እኔ የራሴን ፐርሰፕሽን ትቼ በኢዮዳ ፐርስፔክቲቭ ምንድን ነው፣ እኔ የኦሮሞ ብሔርተኛ ሀሳብ ሳመጣ የኦሮሞን ብሔርተኝነት ጥያቄ የአማራው ብሔርተኛ እንዴት ሊያየው ይችላል ብዬ ማሰብ መቻል አለብን። ችግራችን አሁን እኛ እንደ አዳማ ጋሪ ፊት ለፊት ብቻ የራሳችንን ፐርሰፕሽን እንጂ የሌላውን ፐርስፔክቲቭ አናይም። መገለባበጥ የምትለዋ ነገር ሰዎች ሊያደርጉ ይችላሉ። ፖለቲካ ውስጥ ዳይናሚክ ሪጅድ የሆነ ፖለቲካ ኢትዮጵያ ውስጥ ስለነበረ ነው ችግር የበዛብን። የሆነ መገለባበጥ የምትለዋ የምትከብድ ቃል ናት፣ ግን ሰቹዌሽናል የሆነ ኮምፕሮማይዝ እያደረክ የምትሄዳቸው ነገሮች መኖር መቻል አለባቸው። ለምን ኮምፕሮማይዝ የምታደርገው ፈርታ እንትኑ ነው። አንተ ጥሩ መዳበሪያ ዘር ይዘ የምትረጭበት መሬት ድንጋይ ከሆነ አይበቅልም። ስለዚህ ፈርታይል ኤንቫይሮንመንት ትፈልጋለህ። አንተ አሁን ሌንጮ ለታ እኔ በኢትዮጵያዊነቴ ሊደራደር አለ 1991 2018 ከለውጡ በኋላ ግን በኢትዮጵያ አውድ ውስጥ ነው፣ እኛ የዚች ሀገር አውራ ነን አለ። ትናንትና ዛሬ ምንድን ነው ልዩነቱ? ኢትዮጵያ ያለችበት አውድ ስለ ኢትዮጵያ ሲያወራ የትናንትናና እዚያ አሁን የነበረው አውድ የተለያየ ነው። በፖለቲካ ዓለምም ትናንት የነበረ አውድና ዛሬ ሊለያይ ይችላል። አሁን የኦሮሞ ትግል 60 ዓመት ነው የተጀመረው። ከተጀመረበት ትግል ውስጥ ሲጀመር የነበረውና አሁን የነበረው በትግሉ የተገኘ ውጤት አለ፣ አብላጫው የቀረ አለ። ሰው እንደ ትናንቱ ማውራት አትችልም። እኔ አሁን እቃወማለሁ። ለምሳሌ በእኛ ካምፕ ውስጥ ኢትዮጵያን ኢምፓየር ብሎ የሚጠራ አሁንም አለ። ለእኔ ግን ኢትዮጵያ በአሁን አውድ ኢምፓየር አይደለችው። ስትመሰረት ግን በኢምፓየር ቁመና ነው የተመሰረተችው። ወደ ኢምፓየር አዲስ ኢምፓየር የተመሰረተ ነው። አሁን እኮ ዓይናችን እያየ ይኸውልህ፣ ራጅ እሱም አሁን ፐርሰፕሽን ጋር ነው ፐርሰፕሽን አይደለም ዲስ ሪያሊቲ ፐርሰፕሽን እና ሪያልቲ ደግሞ ይለያል እኮ ትርክ ለማድረግ የምትፈልገውን ነገር ለማግኘት እኮ ይስታውቀዋለን። ስለዚህ ይኸውልህ የእኔ ጥያቄ መሰለህ፣ ትክክለኛ ሰው ለውጥ ካመጣ ከዚህ በፊት የዘራውን ኔሬቲቭ በአደባባይ ሪናውንስ አድርጎ መጥፎነቱን በአደባባይ ያሳውቀው፣ ወደ ኢትዮጵያዊነቱ የሚቀላቀል ከሆነ ችግር የለም ዱ ሲያኮርፉ ጫካ ደስ ሲላቸው ኢትዮጵያ ሲመሩ ኢትዮጵያዊ ሲመሩ ኦሮማዊ የሚሆኑ ከሆነ ወይም ትግራዊ የሚሆኑ ከሆነ ገባህ? ፕራብለም አለው። ይህ ምንድን ነው? በአሁኑ ሰዓት ሀቅ ለመናገር እንደ ድሮ የለመደች ጦጣ ሁልጊዜ ሽምጠጣ ይባል የለም በዛ ሙድ ማህበረሰቡን እናታለን፣ እናጭበረብራለን። ኢትዮጵያ ኢትዮጵያ በሚል ኔሬቲቭ እንይዘዋለን። በተለይ የአማራው ማህበረሰብ እንደምታውቀው፣ ኢትዮጵያዊነትን ደብድበን ደብድበን አስጥለን አማራ ብሔርተኛ አደረግ ነው ብለው የተናገሩ ሰዎች እና ማን ታቃለ አይደል? ብዙ ጊዜ ኦነጋም ኦነጎች ወይም ደግሞ እንደናንተ ብልጽግና መንግስትን የምትቃወሙ የኦሮሞ ብሔርተኞች ብልጽግናን ትቃወማላችሁ፣ ግን በብልጽግና ውስጥ ደግሞ ያሉት የኦሮሞ ብሔርተኞች ናቸው። ኢቭን የእናንተ መስራች የነበሩ ገባ ትላልቅ እንትን ያደረጉ እና እናንተ ኮንቬንሽኖ እንትን ነው የምትጫወቱ። ኮንቬንሽኖ አይዲዮሎጂ ወይም ሪቨርስ አይዲዮሎጂ ነው የምትጫወቱ ስትፈልጉ ስትፈልጉ እዚህ ጋር ይመጡና በኢትዮጵያዊነት። አንተን እያልኩኝ አይደለም፣ ቢኮዝ አሁን ነገር ያለው ካንተ ጋር አብረው ብዙ የኦሮሞ ብሔርተኛ የሚመስሉ ዛሬ የኢትዮጵያ ማሊያ እያውረበረቡ ነው እያውለበለቡ ነው። እና ይሄ ቁማር ለመብላት ነው እንጂ ከልባቸው አይደለም። ከልባቸው ቢሆን ኑሮ ሪናውንስ ያደርጉታል። ይህ የተቆረጠውን ካርታ ይጥሉታል። ህገ መንግስቱን ያፈርሱታል። አሁን ቲፒኤልፍና ኦነግ ወይም ቲፒኤልፍና ኦፒዲዮ ይቅርታው ነገርኩ፣ ቲፒኤልፍና ኦፒዲዮ ሪሊ ኢትዮጵያዊነትን ማቀንቀን ከፈለጉ፣ ስለ ኢትዮጵያ ናሽናል ኢንትረስት የሚቆረቆሩ ከሆነ መጀመሪያ የሚያደርጉት ህገ መንግስቱን ነው የሚቀዱት። እንዳልከው ውስጣዊ ያለውን ችግር ይህ ህጋራዊትን ወይም ይሄ ብሔርተኝነትን ከልለ ምን ብለህ ስለ ናሽናል እንትን ስልታወራልኝ አትችልም። ቢኮዝ ይኸውልህ ኢትዮጵያ የባህር በር ያስፈልጋታል ብለህ አማራ ግን የመሬት መንገድ የለውም፣ የመሬት መሬት ላይ መንገድ ተዘግቶበታል በተለያየ ቦታ። እዚህ ጋር ያንተ አይደለም እያለ ተፈናቅሎ ጎርጎራ ላይ ታውቀዋለህ። ኦሮሞም እኮ ከሶማሌ ከሚሊየን በላይ ተፈናቅሏል አለ፣ ከአምስት አመት በፊት ከስድስት አመት በፊት ስለዚህ አይሰራም እያልኩ ነው። አይራ አንተ ትመቸኛለህ። ለምን? አይ ኖ ዎቹ ዋንት አይ ኖ ኤግዛክትሊ ኦፕሬት የምታደረግ ፍላጎትን፣ እንት ኦሮሞ ብሔርተኛ ነህ፣ የምታምነውን ታምናለህ። ከአንተ ጋር ዊ ካን ሃቭ አን ኢንተለክቹዋል ዲስካሽን በስተ ተከራክረንም ተወያይተንም ወይ እንስማማለን ወይ ተስማምተን እንለያያለን። አይ ሃቭ ኖ ኮንፊውዥን ዊዝ ዩ። ኮንፊውዥን ያለኝ ግን ትናንትና ኢትዮጵያ ኦሮሞ፣ ኢትዮጵያ ኦሮሞ እያሉ መንጋውን ሰብስበው ካልኩሌተርነን ምናምን ሲሉ የነበሩ ከሱን ሲያመልኩ የነበሩ ግለሰቦች ይቅርታ አድርግልኝ። ወንድማ አያና ትናንትና ምናለ ሄድና ጆዋር ማሀመድን ጠይቀው አለኝ። ምን ደርኩ ታውቃለህ? ለሱ ነገ ደግሞ ዛሬ አንተ ያወራ አሁን ሄደን አያና ኮ እንደዚህ ያለ ነበር ስንላ ስንላቸው፣ ሄድና አያናን ጠይቀው እንደምባል ትንቢት አውጥቻለሁ ራጂዬ። ስለዚህ ኦኬ፣ እኔ ኦኬ፣ አይ ሪስፔክት ዩሮፒያን፣ ግን በጣም ያሳዝነኝ ነገር እዚች ጋር ልናገር፣ ስለ ግለሰብ ለማውራት ፈልጌ አይደለም። አንዳንዴ አንጀቴን ነው የሚበላኝ። ጁዋር ለምን መሰለ፣ ኢትዮጵያ ኦሮሚያ ካምፕ ውስጥ ስትሄደው ጁዋር ኢትዮጵያኒስት ሆኖ ከሌሎች ብሔሮች ጋር አብረን መኖር አለብን ብሎ ስለ ኢትዮጵያ በጣም ያቀነቅናል እያሉ ብሔርተኞች በጣም ይቃወሙታል። በኢትዮጵያ ውስጥ ያሉ ሰዎች ደግሞ ጁዋር ብሔርተኛ ነው ብለው እንትን ይሉታል። እና ያሳዝነኛል። እሱ የሚያስባቸውና ሲናገር የነበረው ሲያነሳቸው የነበሮች አውዶች ትናንት ያለበትና ሲደረግ የነበረው ቦታ ከሌለ እኔ ጀዋርን የምመዝነው አሁን ባለው አቋሙ ነው። አሁን በያዘው አቋም ነው። እኔ የገመትኩ እንትን የምገዛውም የማልገዛውም አሁን አቋሙ ምንድን ነው? ጆዋር ዛሬ ሀያ አስራ ሰባት ሺህ ሰው ፌስቡክ ላይ ላይፍ ሲከታተለው ነበር፣ ስለያየው ነበር ያ። ስለዚህ ያለው አቋሙ እሱ ጆዋር የሚለው እኛ ለኢትዮጵያ አውራነን በኢትዮጵያ አውድ ውስጥ የኦሮሞ ጥያቄ ይመለሳል ነው። ትናንት ግን በኢትዮጵያ ውስጥ የሚጣልበት ተስፋ ስለሌለ ኢትዮጵያ አሁን እኮ እኔ እውነት መነጋገር ሆነስት ልዩ ምልዳር ኦሮሞ በኢትዮጵያ አውራ ነው። የኢትዮጵያ የኦሮሞ ጥያቄዎች በኢትዮጵያ በኢትዮጵያዊነት ይመለሳል ብዬ አምናለሁ። ኢትዮጵያ የምለዋን ዲፋይን ካደረግን ኦሮሞ ኢትዮጵያን የሚጠላበት የሚሸሽበት የለበትም። ለምን? ኢትዮጵያ የምትለዋን ምንድን ነው ነው አንተ የምታወራት ኢትዮጵያ በጭንቅላቴ የሳልካት ዶሮ ወጥንና ጥበብን ብቻ የባህል ልብስ አርጋ ዶሮ ወጥን ብቻ የባህል ምግብ አርጋ አንድ ቋንቋን ብቻ አውታራ አርጋ የምትጓዝ ከሆነች ያቺ ኢትዮጵያ ይበርደኛል ይላል። ሌላው የጋምቤላ ልጅ ፍንፍኔ መቶ ቆሞ ነው ኢትዮጵያዊ ነኝ ማለት አለ። ኖ ኖ ኖ ቀልድ ላይ አይደለም እያለሁት እኔ ወይ የቀልድ ያ። ስለዚህ ኢትዮጵያ እንደ የኦሮሞ ሕዝብ ለአገሪቷ ኢትዮጵያ ሲባል ምንድን ነው አገር ነው አይደል እንዴ? አገር ለአገር የምታደርገው ፌዴራል ሀገር ካለን ሪፐብሊክ ፌዴራል ሀገር ካለን የህዝቡ ኮንትሪቢሽን የአንድ ሀገር እንትን የሚመዘ ነው፣ በጂዲፒው ኮንትሪቢዩት በምታረገው በፖፑሌሽን ሆሊስቲክ ስታፍ ሁሉንም ነው የሚያጠቃልለው። ሶ የኦሮሞ ህዝብ 75 ፐርሰንቱን ጂዲፒ ኤክስፖርት የሚደረገውን ከቨር የሚያደርግ ከሆነ በፖፑሌሽን ሁለት ሶስተኛውን ከሆነ ደሴም ታይም የፖለቲካል ዲሲሽኑን የኢኮኖሚውን ሴክተር በሚመጥ ነው ኦሮሞውን በሚመጥ ነው ቁመና ዳ ሲዳማም ሶማሌም በሚመጥ ነው ቁመና የሚያገኝ ከሆነ ያቺ ኢትዮጵያ የሁላችንንም ምልከታ ትቀበላለች። ስለዚህ ለምንድን ነው ምሸሸው? ራጅ ስማርት ሰሆነ እንደዛ ማድረግ ይቻላል። ኢትዮጵያ ውስጥ ሰማንያ ስድስት ብሄር አለእና ማድረግ እንችላለን በቁጥር በቁጥር እና በቆዳ ስፋት በኢኮናሚክ አስተዋጽኦ፣ በቃ እንትን ማድረግ እንችላለን እያልክ ነው። በብሔር ሰፍረን በብሔር ነገሮችን አድርገን ይቻላል። ችግራችን እኛ ምንድን ነው? እንደ ቀን ዘንዶ ያየ ማታ መጫኛ ይሸሻል። በብሔር አውድ ስር ሆኖ ሲደረግ ድበን የነበረው ኢትዮጵያ ስትመሰረት ስርዓተ መንግስትና አገረ ግንባታዋ ችግር ስለነበረ በሱ ተምሳሌት ያ ብሔርተኛ ሲነሳ ቲፔለፍ የፈጸመችው ጭንቅላት ላይ የሚመጣ ከሆነ ኢትዮጵያዊነት ሲነሳ እነ ምኒሊክ በአንድ አውድ አህዳዊ ብሎ ሲሰሩት የነበረው የሚመጣብህ ከሆነ ማድረግ አትችልም። ማድረግ የምትችለው ኢትዮጵያ ለሁሉም በምትሆነው መንገድ ትሆናለች ብላ ካሰብክ ነው። ለዛ ነው እኔ አንተ ለምጠይቅ እንደ ኦነግ እንደ ኦሮሞ ብሔርተኛ አንተ ኢትዮጵያ ስሟንም ይዘ ባንዴራዋንም ይዘ ቋንቋንም ይዘ ያላትን መልካም ነገር ይዘ መስተካከል ያለባትን ተስተካክሎ ኢትዮጵያ የዴሞክራቲክ እና የዲሞክራሲ ሀገር እንድትሆን ትፈልጋለህ? አንተ እንደ ኦሮሞ አዋ። ለምን ኦነግ እኮ የኦነግን ፕሮግራም ቢድና አንብብ። ኦነግ ምን ይላል? ኦሮሞ ና የኦሮሚያ ዜጎች ይላል። አንተ በትውልድም ይሁን ታነሳለህ። ብዙ ጊዜ ስምሌት ሆነዋል ምናምን ትላለህ። ባይ አኒ ሚንስ ይሁን ኦሮሞ መሆን የምትችለው ተወልደህ ወይ ደግሞ ስምሌትም ለይትም ሆነ ምን ላይ ካሳሞነ ወይ ወይ አው ነው። ቆይ ልጨርሳለሁ፣ ልጨርስ this is a huge point ኦሮሞ ነህ። አለበለዚያ ደግሞ ኦሮሞ የሚኖርበት ሀገር ላይ የምትኖር ከሆነ አንተ ዜጋ ነህ። ስለዚህ አሜሪካን ሀገር ስትኖር እኔ ኔቲቭ ነኝ፣ እኔ ነጭ ነኝ፣ እዚህ ነው የተወለድኩት። እዮዳ በአንተ ጎንደር ተወልደ መጣህ የአንተ ህግ እዚህ ላይ አይሰራም የሚል የለም። ህጉ እንደ ዜጋ መብት ይጠበቃል። ኦሮሚያ ውስጥ እንደ ዜጋ መብት እየተጠበቀ ነው። ኦነግ በዛ አላማ ያምናል። ሀገር በሀገር ላይ ነው። በሀገር አሁን ያንን አውድ አምጥተ የኢትዮጵያ ህዝቦች ላይ አፕላይ ብታደርገው የዜጎች መብት ከተከበረ ዜጎች መብት የሚከበርበትን ህግ ካስቀመጠ ኦነግ ለምንድን ነው አገርን ይዞ የማይመራበት ምክንያት ቢካዝ ይወል ምን መሰለህ ካንሰብቱ አሁን ኦሮሚያ በብሄር ሀገር ተመስርቷል በቋንቋ ስለዚህ እዛ ውስጥ ኤኒ ኦደር ቋንቋ ተናጋሪ ነው የሌላ ብሄር ሰከንድ ክላስ ሲቲዝን ነው የሚሆነው እዚህ ግን በዜግነቱ የሚከበርለት አንደር የኦሮሞ ካንስቲቱሽን ነው የኦሮሚያ በዜግነቱ የሚከበርለት አንደር የኦሮሚያ ካንስቲቱሽን ነው አይደል በኦሮሞ ክልል ኖ በኦሮሚያ ክልል፣ ያ ኦሮሚያ ክልል ቆነ ማለት በኦሮሚያ ክልል የሚከበርለት በኦሮሚያ ካንስቲቱሽን በሚወጣው ህግ ነው፣ እውነት በሚያወጣው ህግ ነው። ኦኬ ስለዚህ ልብ አሁን ለምሳሌ እኔ አሜሪካ 50 ስቴት አለ። ዋሽንግተን ነው ምን ነው ዋሽንግተን ለነጮች፣ ለጥቁሮች፣ ለአማራዎች፣ ለምናሮች የሚነገር የለም። ወያር ዩናይትድ ስቴት ነን። ስቴት ስቴት ፖሊሲ ያለው ስቴት የሚመራው በፌዴራል ጎቨርንመንት ነው። ስቴት ሎም አለ። ገባህ ስለ የፌደራል ሎ የተከበረ ነው በስቴቱ የፌዴራሉ የፌደራል ኮንስቲትዩሽን በሁሉም ስቴት አንድ ነው። ስቴት ደግሞ ራሱ ለየት ያለ ከፌዴራል ሎ የማይቀረን ለየት ያለ ደግሞ ከስቴት ቱ ስቴት ከታክስም ከምናምንም የተለያየ ነገሮችም አለ። እኔ ጥያቄው አንተ ኦሮሞ ሪሊ ራጂ ኦሮሞ ብሔርተኞች ሪሊ ኢትዮጵያ የምትባል ሀገር ስሟ ሳትለወጥ ባንዴራችንም ይዘን ምክንያቱም እኔ ቱቢያኖሶቹ ይሄ ባንዲራ አረንጓዴ፣ ቢጫ ቀይ የአማራ ነው ብዬ አላምንም። የኢትዮጵያያሽ ነው ብዬ ነው የማምነው አይደል? የኦሮሞ የትግሬም የሁሉም የተዋጋበት ደሙን ያፈሰሰበት እንትን ያለበት ነው። ግን መቀየር የሚፈልጉ አሉ። ተረዳኝ። ለየት የሚያደርገው ፋን ነው። አሁንም የኢትዮጵያን ባንዲራ ይዞ ነው እየታገለ ያለው። ግን አንተ እንደምትለኝ ለኔ አዲስ እንትን ነው ከሆነ እግዚአብሔር ይመስገን፣ ወደ ትክክለኛው መንገድ እየሄድን ነው ማለት። በሂደት የተለወጠ የተለወጠ እኮ የሆነ ቦታ ስንደርስ እኮ ፕላቶ እናደርጋለን አይደል እንዴ? ዋናው ምንድን ነው የመወያየትና የመከባበር ካለ ብዙ ጊዜ ኦሮሞዎች ይሄ የኛ ነው ሲሉ እንትን አልላቸው ሪጀክት አላደርጋቸው እሰማቸዋለሁ። ራ አንደርስታንድ ከየት ፐርስፔክቲቭ ነው ስቶሪ ኢንፎርሜሽን አለ ወይ ሌጅትመንሲ አለ ወይ ብዬ በቃ ለመረዳት እሞክራለሁ። አት ደ ሰም ታይም የሀቭ ቱ ዱ ሳም ወደ አማራ ወደ ትግሬ ግን ፍላጎታችሁ ዲሞክራሲ ማምጣት ከሆነ ዶን አክሲ ሞራን አይደለም የብሄር ፖለቲካ እያራመዱ የብሔር ፖለቲካ እንደምታውቀው ኢንክሉሲቭ አይደለም፣ ኤክስክሉሲቭ ነው ባይ ኔቸር። ብሔርተኝነት ኤክስክሉሲቭ ነው። ኢቭን ዲፊኒሽኑም ኤክስክሉሲቭ ያደርጋል። ረዳኝ። ስለዚህ ዶንት ዩ ቲንክ ያንን የኦሮሞ ብሔርተኛ ነኝ የሚለውን መጀመሪያ መካር የለብህም? ወደ ኢትዮጵያ ዲሞክራታ ዲሞክራሲያዊ ለማምጣት ለኦሮሞ ሕዝብ ብለ ያሰብከውን የኦሮሞ ሕዝብ ብለ የምትታገለትን ራይት እንዲያገኝ ይፈልጋሉ። አማራም ህዝቡ ራይት እንዲያገኝ ይፈልጋሉ። ራይት እንዲያገኝ ግን ኢንክሉሲቭ የሆነ ፖለቲካ ሪዮት አለም ቀርጸን ሀገር ወደ ሀገር እንምጣ ከተባለ ዶንት ቲንክ ሁሉም ብሄርተኝነቱን ጥሎ መምጣት የለበትም። አይቃርንም፣ ለእኔ አይቀርንም። እኔ ኦሮሞ ኢትዮጵያዊ ነኝ ማለት ይችላለሁ? ስለዚህ ምንድነው ችግራችን? ኢትዮጵያ ሀገር ስትመሰረትና ኢትዮጵያ ውስጥ የነበረው ስርዓተ መንግስት ኔሽን ቢልዲንግ እና ስርዓቱ ችግር የነበረበት አሁን ህንድ ሀገር እንውሰድ። ህንድ ሀገር እንሄድ። በጣም ጠንካራ ፕሮቪንስ አላቸው፣ ደካማ ፌዴራል መንግስት አላቸው። ኢትዮጵያ ውስጥ ኢትዮጵያን ይዘ የሁሉ አድርገ መቀጠል ከፈለግ ክልሎችን ስትሮንግ አድርጋቸው፣ ደካማ ፌዴራል መንግስት አድርግ። በቃ ፎረን ፖሊሲ ላይ የሚሰራ የተለያዩ ሴም ላይክስ ዩናይትድ ስቴት እንዳል አልቲሜት ኮንስቲቱሽን እንደ ሀገር ይኖረሃል ሪጂናል ኮንስቲቱሽኖች የስቴት እንደ አሜሪካ የስቴቱን የፌዴራሉን ኮንስቲቱሽን ጋር የማይጋጭ ታደረገዋል። ደን እከሌ ነው እከሌ ነው አትልም። ሽመልስ ሺ ሀብታም ፈጠረ፣ አረጋ ደግሞ ትምህርት ቤትም ዘጋ የምትልበት አይደለም ስቴቶ ፕሮቪንሶቹ ባላንስ አድርገው ለራሳቸው የሚታገሉበት የራሳቸው ሬቨኒው ጀኔሬት አድርገው በእድገት የሚወዳደሩበት ፌዴራል መንግስቱ ግን ደካማ ሆኖ የፎረን ፖሊሲን የሚያደርግ ከሆነ አንፋጭም። አሁን ችግሩ ደደቢት በረሃም ቁጭ ብለ አራት ኪሎ ነው የምታወራው፣ ዳንግላና ሞጣ ላይም ቁጭ ብለ አራት ኪሎ ነው የምታወራው፣ ወለጋና ቦረና ሻኪሶ ላይም ቁጭ ብሎ አራት ኪሎ ነው የሚወራው። አራት ኪሎ ላይ ሰው ከሚያልቅ የራሳችን አራት ኪሎዎች ፈጥረን አንድ ኪሎ መሀል ላይ ብናደርግ ዛትስ ወት አም ፕሮፖዚንግ ገባ። ያንን ሳረግ ብሄርተኝነቴን ከምተው እኔ ኦሮሞ ኢትዮጵያዊ ፕራውድ ነኝ ሊያስብለኝ በሚችል መልኩ ኢትዮጵያን መገንባት እንችላለን። አንተም አማራ ኢትዮጵያዊ ነኝ። በዛ አውድ ውስጥ የዜግነትን የብሔርም ጥያቄ ይመለሳል ማለት ነው። ማጆሪቲ ሉር ማይኖሪቲ ራይት ተሴት ኤቭሪዎር ያለ ነው። እኛ ችግራችን ምንድን ነው? ኢትዮጵያ ፖለቲካ ውስጥ እዮዳብ፣ እኔ ራሴን ለማጋነን ፈልጌ ሳይሆን ራይት ፒፕል አር ኖት ኢን ዘ ራይት ፕሌስ ብሮ። ለመመሰለ እኔ አንድ ነገር ልንገርም፣ እዚህ ጋር ማውራት የለብኝም ወደ ሌላ ነገር ስለሚፈጣ እኔ ቴዲ ቤት ከፋኖ ደጋፊዎች ጋር የሚከራከረውን ነገር ስላዩ ወለጋ ላይ ኢንክሉዲንግ አዛዣቸው ቢዛሞን ከሚመራው ከንጉሴ ዋልልን ጭምር ዊ ወነ ቶክ ቱ ዩ ነው ያሉኝ። ነናሃደ ኮንቨርሽን ዊ ም ጎንደር ቁጭ ከሚለው ወንድሜ ወለጋ አንተ ጋ አብረን ያደግነው ችግራችን ይረዳናል ዋት ዩ ቲንክ ኦፍ ዲስ ብሎ ጀኒውን ጥያቄ ያቀረቡልኝ ማለት ነው። አይ ዲስካስድ ዊዝ ዘም አንደርስታንድ እንደራረጋለን ከነሱ ጋር ከአማራ አኪላ ጋር ከማወራ ችግራችን ይዘን የምንጓዘው ማህበረሰብ ጥያቄ ትክክለኛውን ይዞ የሚመጣ የለም። እኔም ኦነግ ነኝ ብሎ የሚመጣ 20 አመት 30 አመት የታገለ የኢትዮጵያን ዳይናሚክ ፖለቲካ የማይረዳ ዝም ብሎ አቃፊ ሳይሆን ገፊ ቃል የሚናገር አለ። እኔ ሴልፍ ክሪቲሲዝም ላይ ማምናለሁ። ዘ ሴም ቲንግ አዘር ሳይድ ችግሩ የጉዳዩ ባለቤትና ጉዳዩን የሚረዱ ሰዎች አንድ ላይ መጥቶ መነጋገር መቻል አለባቸው። ቁጭ ብለህ ብታወራ ወለጋ ውስጥ ያለውን ችግር የወለጋን ችግር የሚያውቅ መፍታት ይችላል። በየቦታው እኛ ግን ምንድን ነው? በስመ ብሔር በስመ እናውቃለን እጃችን ሁሉም ቤታ እንደ ድርጎን ላይ ያስገባን ነገር አበላሸን። ዳ ወይ ነው ማድረግ ያለብን እናለን ራጂ፣ ጥሩ እንትን ነው በዚህ ጉዳይ ላይ እንዲያውም ገብቶ ሀሳብ አለመስጠትም የራሱ ራሱ ጠቃሚ ነው ብዬ አስባለሁ። በዚህ ጉዳይ ላይ እንዳልከው ሰሉሽን ለመፍጠር ሳይሆን ሌላ ችግር ለመፍጠር ባለበት ቦታ ገብቶ ራሱ ማበረታታት የዛ ችግር ተባባሪ መሆን ነው ብዬ አስባለሁ እና እኔ ሁሌ ማከብራለሁ። ራጂ፣ ትመቸኛለህ። ጥሩ እውቀት አለ። እንዳልኩ ብዙዎች እንዳንተ ቢሆኑ ጥሩ ነው። ላይክ ባይለዋወጡ ባይገለባበጡ ረዳኝ ለምን ለመወያየትም እኔ እኮ አሁን ከብዙዎች ጋር አውርተን አውርተን ግማሽ መንገድ ላይ ፊት ለፊት የነበርነው መቶ እኔ ጋር እንትን ላይ ተቀምጧል ጎን ለጎን ነው አብሮኝ ይሄዳል ለተወሰነ ደቂቃ ከዛ ደግሞ ጎን ለጎን እየሄድን ነው ብለህ ደግሞ ዞር ስትል ደግሞ ከፊት ለፊት ደቅኖበት አገኘኋለሁ ይህ ምንድን ነው ሰዎች የሆነ ነገር ካሰብክ እኔ የሆነ ነገር እየወዳ ባስተካክላለሁ ብለህ ካሰብክ ዶል ስትውተማ እችን ኤግዛምፕል ነግሬህ ለሄድ የሆነ ጊዜ አይጦች ውድድር ይገባሉ። ምን አድርገው የኤሌክትሪክ ፖል መጨረሻዋ ላይ የደረሰ ይሸለማል ብለው፣ ከዛ ሰው ቆሞ ያያል። አንዷ ትሮጥና አይጧ ሰባ አምስት ፐርሰንቱ ጋር ስደርስ ሄድክ ወጣ ወጣ ሲባል ሲያጨበጭብ ሰው ጦብ ደንግጠው፣ ጦብ ደንግጠው፣ አንዷ ቁፕ ቁፕ ቁፕ አለችና ከላይ ወጣች። ከዛ ደርሳ ስትመለስ ተሸላሚዋ ብሎ ሲያጨበጭቡ ምን እንደሆነች ታውቃለህ? አይጧ ደንቆሮ ስለሆነች ነው ላይ የደረሰችው። አልሰማችም። የሆነ ነገርን የምታስብ ከሆነ የሚንጫጫውን አትስማ። ስ ማርክ ን ዩር ፖይንት አማራዎች ጋር ብዙ ቆይተሃል፣ አመሰግናለሁ።